ጽጌሬዳ አበባን ያችን ጣፋጭ የሚስብ ጠረኗ ራሷን ያጠረች በገዛ ውሃ ያችን ጽጌሬዳ ውሃ ሲያጠጧት ሳይን ከባከቡ ዝም ብለው የሚቀጥፏት በሁሉም ጊዜ ሁሉም ያጌጥባት ጽጌሬዳ አበባን የለም የሚጠላት። ታዲያ ምን ያደርጋል? የሚቀጥፋት እንጂ እርሱ እንደደረሰ የሚያደማት እንጂ እሱ እየቀጠፈ ለእሷ የሚጨነቅ በዙሪያ መቻለት መቼ የውሃ ጠጣት መድረቋ አሳስቦት፣ በአረብ መከበቧ ይህስ መቼ አሳስቦት። እርሷ ግን ጥንቁቅናት ራሷን ያጠረች እሷ በራሷ ክብር ጠባቂዋ ነው የሚዋጋው። ሽሃ ምንም ሳትደርስበት እወዳታለሁ እያለ ሲቀጥፋት ደማ። ማንን አለ ያየላት የእርሷን በደልማ? ማንን አለ ያየላት የእሷን ህመምማ? በራስ ስሜት ብሎ ሌላውን መጉዳቱ ለምን አስፈለገ ማስመሰድ ማስመሸቱ የራስን ጉዞ ለማስቀጠል ብሎ ሌላውን መጉዳቱ ለምን አስፈለገ? ማስመሰል ማስነሸቱ? የራስን ጉዞ ለማስቀጠል ብሎ ሌላውን መጉዳቱ ጽጌሬዳ አበባን ያችን ጽጌሬዳን ውሃ ያሳጠጧት ሳይንከባከቡ ዝም ብሎ የሚቀጥፏት ያቺን ጣፋጭ የሚስብ ጠረኗ ራሷን ያጠረች በገዛ ሽሆ ሚያደማት እንጂ እሱ እየቀጠፈ ለሷ የሚጨነቅ በዝሮ አመቻለ